በዛሬ ቪዲዮዬ እጅግ በጣም ማራኪ የሆኑ የብር ጌጣጌጦችን ይላችሁ መጥቻለሁኝ። ኢትዮጵያ ውስጥ 110 ሺህ ብር ያዘዝኩት የብር ጌጣጌጦችና እንዲሁም ደግሞ ከኦንላይን ለጎደኞቼ አዞኝ ያዘዝኩላቸውን ብሮችን ይላችሁ መጥቻለሁ። እነዚህ ብሮች ከኦንላይን ላይ ያዘዝኩት ብሮች ናቸው። ግራም በ450፣ ግራም በ400 እና ግራም በ350 የገዛዋቸው ብሮች ናቸው። ይሄ እንደ አጋጣሚ ሆኖ የአንደኛው እህቴ ነው፣ መታ ነው የምትወስደው። ሌላኛው ግን የአንደኛው እህቴን በሹፌር እልካለሁኝ ማለት ነው። እነዚህን ብሮች ሳዝኔ ከሶስት ሰዓት በላይ ፈጅቶብኛል። ከኦንላይን ላይ ብር ስትገዙ ዘጠኝ ሀያ አምስት የጣሊያን ብር ከሆነ የጣሊያን ብር እንዲሁም ደግሞ ግራማችሁን አጣርታችሁ ነው መግዛት አለባችሁ። እነዚህን ብሮች እኔ መጀመሪያ ላይ ገዝቼ የወደድኳቸው ነው። ይሄ ቀለበት ማለት ነው። ደግሜ ለጎደኛ ያዝዣለው። ይሄኛውም የጋብቻ ቀለበት እንዲሁም ሰዓት እዚህ ጋር ወርቅ እቅብ ሰዓት አለ። እነዚህ ብሮች ናቸው። እነዚህ ነጣ የሚሉም የቻይና ብሮች ናቸው። አንቺ የገዛሽውን ደግመሽ እዝዥ ብላኝ ነው። አንደኛው የት እያዘዝኩት ማለት ነው። ሰላም ጤና ስጥልኝ። ሁድና ተከበራችሁ። የህናን ሚዲያ ቤተሰቦች እንዴት ናቸው? እነዚህን ቪዲዮ ላይ የምታዩቸውን ጌጣጌጦች አንድ ጥይት አዛኝ ከኦንላይን ያዘዝኩት ጌጣጌጦች ናቸው። የብር ጌጣጌጦች እንዲሁም ደግሞ ሌሎችም ጌጣጌጦች ሶስት ተቀላቅሎ አሉበት ማለት ነው። እንደ ሷ ፍላጎት ነው ነ የገዛሁለት። እንግዲህ እነዚህ ዘጠኝ ሀያ አምስት የጣሊያን ብሮችና ና ዘጠኝ ሀያ አምስት የቻይና ብሮች ናቸው። በአብዛኛው የጣሊያን ብሮች ናቸው። እነዚህ የሚያበሩት ቅልቅል አላቸው ልክ እንደ በወርቅ ፈርጥ ላይ እንደሚደረገው ለውበት የተደረጉባቸው ናቸው። እነዚህን ብሮች ስትሸጡ ይሄ የፈርጡን ዋጋ ወይም ደግሞ ይሄ የሚያበራውን ነገር የድንጋዩን ዋጋ ይቀንስባቸዋል። ስትገዙ ግን በግራም ስለሆነ ምንም ነገር አይቀንስም ማለት ነው። እዚህ ጋር የምታዩትን እቃዎች በሙሉ አንድ ላይ ዘጠና ሁለት ሺህ ሁለት መቶ የኢትዮጵያ ብር ይፈጀብኝ እቃዎች ናቸው ማለት ነው። እነዚህ የብር ጌጣጌጦች በጣም ነው የሚያምሩት። በቅናሽ ሳሉ ነው የገዛሁት። በተለይ ደግሞ አሁን ላይ ቲሞ ላይ እቃዎች ያው አንዳንድ ጊዜ ብር ላይ አንዳንድ ጊዜ ሌሎች ልብሶች ላይ ቅናሽ ይወጣል። አሁን ላይ ግን በዚህ ወቅት ብር ላይ ነው ቅናሽ ያለው። ያው ብዙ አገር ላይ አሁን ላይ ክረምት ነው። ክረምት ሲሆን ደግሞ ብዙ ሰው አንገቱ ሸፍኖ ስለሚሄድ ብዙም ጌጣጌጦች አያደርግም። አሁን ላበት ገዙ መልካም ነው ብዬ ነው የማስበው። እዚህ ጋር የምታወት ይሄ የጣት ቀለበት ሶስት ነጥብ ሰባት ግራም ነው። እንግዲህ በአራት መቶ ብር አባዙት። ይሄ ሰዓት ቅብ ነው። ይህ ብር ቅብ ማለት ነው። አይለቅም እዚህ ጋር ደግሞ የምታዩት ወርቅ የሚመስሉ ነገር ጌጥ ነው። ያንገት፣ የጆሮ፣ የጣት አለው አጠቃላይ አንድ ላይ 630 የኢትዮጵያ ብር ፈጅቶብኛል ማለት ነው። እዚህ ጋር የምታዩት ሰዓት ደግሞ የጣሊያን ብር ነው። ትክክለኛ ብር ነው። ተጽፎበታል ላው ላይ። ይሄኛውም ግራሙን በ400 ብር አባቶት 12 ግራም ነው። እዚህ ጋር የምታዩት እነዚህ ብሮች ያበራሉ። ቅልቅላላቸው፣ ዋጋቸው ይቀንሳል በ350 ብር ያዘዝኳቸው ግጦች ናቸው። ይሄ ሁሉ እዚ ጋር የምታዩት ለአንድ ሰው ያዘዝኩት ነው። እንግዲህ አርቴ ከማድረግ እነዚህን ቀያይሬ አረጋለሁ ከልብስ ጋርና፣ እዘዥልኝ ብላኝ ታዝዤ ያዘዝኩት እቃዎች ናቸው ማለት ነው። በጣም ቆንጆች ናቸው። ከእነዚህ ውስጥ እንግዲህ በጣም ቅናሽ ዋጋ አላቸው እነዚህ ናቸው። እች ቀለበት በሁለት መቶ ሀያ ብር ነው ግራም የገዛውት ያው ሶስት ነጥብ ምናምን ግራም ናት። እናንተ አባ ስናድረስበት እዚ ጋ ደግሞ የምታወም ተመሳሳይ ዋጋ ነው ያለ። የሚያበራ ነገር ካሌለው ዋጋው ይጨምራል። የሚያበራ ነገር ካለው ልክ እንደ ወርቅ ፈርጥ ካለው ዋጋው ይቀንሳል ማለት ነው። እነዚህም ተመሳሳይ ዋጋ ነው ያላቸው። በሁለት መቶ ሀያ ብር ገዘባቸው ነው። ይህን ሰዓት ቅድም ነግራችኋለሁ። እዚህ ጋርም የአንገት ጌጥ ያያችሁት እጅግ በጣም ነው የሚያምረው። የአንገት የጆሮ ጌጣታል። ይሄውን አበሻ ቀሚስ ላይ ብታደርጉት በጥንቃቄ ከያዛችሁ አይለቅም። በጥንቃቄ ከያዛችሁ ግን ይለቃል። ይሄም ሰዓት የጣሊያን ብር ነው። ላው ላይ እንግዲህ የሰዓቱ ስትገለብጡት የጣሊያን ብር መሆኑ ተጽፎበታል። ይችኛዋም ቀለበት በጣም ነው የምታምረው። ሶስት ነጥብ ሁለት ግራም ናት። ግራሙን በሶስት መቶ ሀምሳ ሳብ ገዛዋት ቀለበት ናት ማለት እጅ ደግሞ የጸጉር ናት፣ ዝም ብሎ ጌጥ ናት። በሀያ ብር በኢትዮጵያ በሀያ ብር የገዛሁት ነው። ይህም ሰዓት ነው፣ በጣም ርካሽ ነው። ይህ ሰዓት በጣም ገርሞኛል። ለ ወርቅ ነው የሚመስለው፣ ግን ዋጋው እንደ ትልቅነቱ አይደለም። ቅናሽ ላይ ነበረ። በአስር ብር በኢትዮጵያ በአስር ብር ማለት ነው የገዛሁት። እነዚህም በብር ነገር ግን ሌሎች ጌጦች ተጨምሮበት የተሰሩት ጌጣጌጦች ናቸው። የቻይና ብሮች ናቸው። እነዚህ ግራም በ350 ሂሳብ ያዘዝኳቸው ጌጣጌጦች ናቸው። እናንተ እነዚህን ጌጣጌጦ ሲሰሩ አንዳንድ ጊዜ አስር ግራም ይሆንና ዋጋ ሊቀንስ ይችላል። አንዳንድ ጊዜ ልጨምር ይችላል። እኔ ግን ያው ብሩን ወደ ኢትዮጵያ ቀይሬ ነው ያዘዝኩት። ምክንያቱም ብዙ ከሆነ አላዝም ማለት ነው። እነዚህ የሚያምሩ ጆሮ ጌጦች አላቸው። ከምንም ግብስ ጋር ነው የምታረጉት። አርቴ ከምታረጉው የቀየራቸው እሷ አላርጅክ አለበት ጆሮዋን ስለሚያሳክካት አርቴ ማድረግ አትችልም። ስለዚህ የምታወት መልኩ አዝዣለሁ። በጣም የወደድኳቸውን የራሱ በጣም ቆንጆ ብች ናቸው። እንግዲህ እሷ እሷ ጋር ደርሰው አይታ ደግሞ ስጠኝ ኮመንት አላቅም። እናንተም እነዚህ ቪዲዮ ላይ የምታውትን ብሮች መግዛት ከፈለጋችሁ ኮመንት አድርጉልኝ። እንዴት አድርጋችሁ ከቲሞ ላይ ትክክለኛ ብሮችን ማግኘት እንደምትችለው በቪዲዮ አታያችኋለሁ። በጣም ቆንጆ የሚያማምሩ ብሮች በማይታመነ ዋጋ የገዛሁት ነው። በጣም ደስ አለ። ልክ እንደራስን በጣም ደስ ብሎኛል። ቆንጆ እቃዎች ናቸው። እናንተ እንደታያቸው እነዚህን ጌጣጌጦች ከወደዳችሁት እናንተ አንድ ወይም ደግሞ ሁለት ገዝታችሁ አጠገባችሁ ያለ ወርቅ ቤት ካለ ወይም ደግሞ ብር ቤት ካለ ወይም ደግሞ ቤታችሁ ውስጥ እቃ ካላችሁ ቼክ ማድረግ ትችላላችሁ። ትክክለኛ ዘጠኝ ሀያ አምስት የጣሊያን ብር እንዲሁም ደግሞ የቻይና ብር ነው። የቻይና ብር እንግዲህ ነጣ ነው የምለው ነጭ ነው ግን ያምራል። ያው እዚህ ጋር የምታውጥ ይህ አሁን የቻይና ብር ነው፣ ነጭ ነው ያስታወቃል ማለት ነው። ይሄኛውም የቻይና ብር ነው ያው በጣም ነው የሚያምረው። የጣሊያን ብር ትንሽ ጠቆር የማለት እንትን አለው። ይሄኛውም የቻይና ብር ነው፣ ቅልቅል አለው ማለት ነው። ልክ እንደ ወርቁ ፈርጦች አሉበት። ይሄኛው የጣሊያን ብር ነው። እጅግ በጣም ነው የሚያምረው። አያችሁት ልዩነቱን? ይሄኛውም ቀለበት የጣሊያን ብር ነው። እንግዲህ በዚህ ማየት ትችላላችሁ። ይሄኛው የጣሊያን ብር ነው። እዚህ ጋር ደግሞ ይሄኛው የቻይና ብር ነው፣ ነጭ ነው። የቻይና ብር በጣም ነጭ ነው። የጣሊያን ብር ደግሞ ቆንጆ ነው። እነዚህን የሚያማምሩ ብሮች በአንድ መቶ አስር ሺህ ብር ኢትዮጵያ ውስጥ ያሰራሁት ብሮች ናቸው። መቀሌ ላይ ነው እያሰራሁት ታውቃላችሁ። ብርም ወርቅም መቀሌ ላይ አንደኛ ነው። ምንም ነገር ነው የማይቀላቅሉት፣ ታማኞች ናቸው። እኔ በጣም ነው የምወዳቸው እነዚህ ብሮች። እንግዲህ ለእናትና ለራስ ያሰራሁት ነው። ትልልቅ ብሮች ናቸው። ግራማቸውም ትልልቅ ነው። የጆሮ አለው ሁለቱም፣ ሁለት እጣት ቀለበት አለው። የአንገት አለው ረዥም ነው ግራማቸው በጣም ትልልቅ ነው ማለት ነው። እኔ እነዚህን ብሮች ሳሰራ በአራት መቶ ሳብ ነው እያሰራውት የዛሬ ሶስት ወር በፊት ማለት ነው። ከገዛችሁ አይቀር ብርም ወርቅም ከገዛችሁ ጥራት ያለው ነገር ግዞ ነገ ብትሸጡ እንኳን ያዋጣችሁ። እንደምንም ጨክናችሁ ጥሩ ነገር መግዛት ጥሩ ነው ማለት ፈልጌ ነው። በጣም ቆንጆች ናቸው። ኮመንት አድርጉልኝ እስኪ እንዴት አያችሁ? እስካሁን ከነጋ ስነበራቸው፣ አመሰግናለሁ። ሌላ ጊዜ በሌላ ቪዲዮ እንገናኛለን።